እንዳሉትም በቤት ውስጥ ሆነን ለማከም በቂ ፈሳሽ ውሃ መውሰድ በተለይ ከሁለት ሊትር በላይ ውሃ መውሰድ፣ ፋይበር ያላቸው ምግቦችን አብዝቶ መመገብ ለምሳሌ አትክልት፣ ፍራፍሬ፣ ምስር፣ ባቄላ ያሉትን ነገሮች አብዝቶ መመገብ፣ ረዥም ሰዓት አለመቀመጥ። ሌላኛው ደግሞ ሲት ባዝ ወይም መዘፍዘፍ ነው። ይህን የምናደርገው ከአራት እስከ አምስት ሊትር ለብ ያለ ውሃ መዘፍዘፊያ ውስጥ እናደርጋለን። ሰላም ጠና ይስጥልን ውድ የአቢሲኒያ ዶክተር ስ ተከታታዮች፣ እኔ ዶክተር ኤርሚያስ ነኝ። ዛሬ ይዤላችሁ የቀረብኩት ስለ ኪንታሮት ነው። ላይክ ኮመንት እና ሼር ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ኪንታሮት ፊንጢጣችን ጋር የሚገኝ የደም ስር መለጠጥ ነው። የዚህ ምክንያቶች ብዙ ጊዜ ድርቀት፣ በቂ ፈሳሽ አለመውሰድ፣ ረዥም ሰዓት መቀመጥ፣ ረዥም ሰዓት ሽንት ቤት ማማጥ፣ እርግዝና ወይም ከእድሜ ጋር ተያይዞ ሊሆን ይችላል። ኪንታሮትን በሁለት እንከፍላቸዋለን፣ የውስጠኛውና የውጭኛው የውስጠኛው ሲሆን ብዙ ጊዜ ማሳከክ፣ መድማት እና አንዳንድ ጊዜ መባጭ ሊገኝባቸው ይችላል። ነገር ግን የውጭኛው ሲሆን ከእነዚህ ምልክቶች ባሻገር ህመም ይኖራቸው። የውስጠኛው ኪንታሮት አራት ደረጃዎች አሏቸው። የመጀመሪያው ደረጃ መድማት፣ ሁለተኛው ደረጃ ከመድማቱ ባሻገር ደምስሩ ተለጥጦ መውጣት ባህሪ ያለው ነገር ግን በራሱ ይመለሳል። ሶስተኛ ደረጃ የምንላቸው መድማት፣ ደምስሩ ተለጥጦ ይወጣል፣ ስንገፋው ግን ይመለሳል። አራተኛው ደረጃ ከመድማቱ ባሻገር ደምስሩ ተለጥጦ ይወጣል፣ ብንገፋውም አይመለስም። አራተኛ ደረጃ ሲሆን ብዙ ጊዜ ሕክምናው ቀዶ ጥገና። ኪንታሮትን በቤት ውስጥ ሆነን ማከም የምንችለው እንዴት? ኪንታሮትን በቤት ውስጥ ሆነን ለማከም በቂ ፈሳሽ ውሃ መውሰድ፣ በተለይ ከሁለት ሊትር በላይ ውሃ መውሰድ፣ ፋይበር ያላቸው ምግቦችን አብዝቶ መመገብ፣ ለምሳሌ አትክልት፣ ፍራፍሬ፣ ምስር፣ ባቄላ ያሉትን ነገሮች አብዝቶ መመገብ። ከዛ ባሻገር ረዥም ሰዓት አለመቀመጥ፣ ረዥም ሰዓት ሽንት ቤት ውስጥ አለማማጥ፣ እነዚህ ነገሮች ካደረግን ለውጥ ይመጣል። ሌላኛው ደግሞ ሲት ባዝ ወይም መዘፍዘፍ ነው። ይሄን የምናደርገው ከአራት እስከ አምስት ሊትር ለብ ያለ ውሃ መዘብዘፊያ ውስጥ እናደርጋለን። ከዛ ባሻገር ትንሽ ጭጠብ እናደርግበትና ይሄንን ከአስር እስከ ሀያ ደቂቃ ድረስ እንዘፈዘፋለን። ይሄንን በቀን ለሶስት እስከ አራት ጊዜ ሞክረውና ረዘም ያለ ጊዜ ከሞከርነው ብዙ ጊዜ ለውጥ ያሳያል እስ ይሄን ሞክሩትና ኮመንት ሴክሽኑ ላይ ለውጡን ጻፉልን። አሁን መጠቀስ ናቸው። ሞክራችሁ ለውጥ ከሌለው ቀጣይ ማድረግ ያለባችሁ የሚቀባ መድኃኒት አለ። የሚቀባው መድኃኒት ብዙ ጊዜ የመቆጣቱን ይቀንሳል፣ ማሳከክን ይቀንሳል፣ ህመምን ይቀንሳል። በነዚህም ግን ለውጥ ከሌለው እና ምንም አይነት መፍትሄ ካልተገኘለት ቀዶ ጥገና ነው። ከዚህ ባሻገር ሰዎች ብዙ ጊዜ ወደ ባህል ሕክምና ሄደው በሚቀበር ለማከም ይሞክራሉ። ይህም ብዙ ጊዜ ችግር ይዞባቸው ይመጣል። ከፍተኛ የሆነ ኢንፌክሽን ወደ ደም ሲያራጭ እና ብዙ ጊዜ እንደውም ለሞት ይዳረጋቸዋል። ስለዚህ ኪንታሮት ካለ አሁን ባልናቸው መንገዶች የማይቀንስ ከሆነ ወደ ሐኪም ቤት ሄዶ ቀዶ ጥገና ማድረግ ነው። ቀዶ ጥገናው የተወሰኑትን የኪንታሮት ይቀንሳል። ከዛ ደግሞ በሌላ ጊዜ ቀጠሮ ደግሞ ሌሎቹን ኪንታሮቶች በመቀነስ መፍትሄ ማግኘት ይቻላል። እዚህ ላይ ሐሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልን። አብራችሁ ቆየሁት። ዶክተር ኤርሚያስ ነበርኩኝ። ሰላም ነው። ይህንም ቪዲዮ ስፖንሰር ያደረገው ሰሚት ለስላሳ ፋብሪካ አካባቢ የሚገኘው ኢትዮ የወስደዌ ስፔሻልቲ ክሊኒክ ነው።